የጥፍራችን ኩቲክል አለመቁረጥ። የጥፍራችን ኩቲክል ስራው ቆሻሻና ባክቴሪያ ወደ ስጋችን ውስጥ እንዳይገባ መጠበቅ ነው። ታዲያ ስንቆርጠው ይህንን መከላከል ስለማይችል ቁስልና ኢንፌክሽን ሊፈጥርብን ይችላል። ስለዚህ ከመቆረጥ ይልቅ ጥፍራችንን በውሃ አረሰን ኩቲክልን በቀስታ ገፋ ገፋ ማድረግና ማንሳት ይመረጣል። መቁረጥ ግን በፍጹም የለብንም። ጥፍርን እንደ መሳሪያ አለመጠቀም ሌላኛው ጥፍራችን የሚጎዳው ነገር ደግሞ እንደ መሳሪያ ስንጠቀምበት ነው። ለምሳሌ ነገሮችን ለመክፈት፣ ለመላጥ፣ ለመፋቅና ሌላ ነገሮችን ስናደርግ የመሰበር እድሉ ከፍተኛ ይሆናል። ጥፍሩ ከመሰበር አልፎም ውስጥ ቆዳችን ድረስ በመግባት ሊያደማንና ጥፍራችንን እስከ መጨረሻው ድረስ ሊያበላሽብን ይችላል። ስለታም የሆነ መቁረጫ መጠቀም ጥፍር መቁረጫችን ስለታም ካልሆነ ልንቆርጥበት ስንሞክር ጥፍራችን ላይ ጫና ስለሚያሳድር ጥፍራችን እንዲሰነጠቅና እንዲሸራረፍ ያደርጋል። ስለታም መቁረጫ ሲሆን ግን መቆረጥ በተፈለገበት ቦታ በትክክል ስለሚቆርጠው አላስፈላጊ ጉዳት ጥፍራችን ላይ አያደርስም። ከዚህ በተጨማሪም መውረዳችን ከልክ በላይ ሸካራ መሆን የለበትም። ይህም ጥፍራችን እንዳይልጠውና እንዳያሳሳው ይረዳል። ደጋግሞ አርቴፊሻል ጥፍር አለመለጠፍ አርቴፊሻል ጥፍር ምንም እንኳን በጣም የሚያምር ቢሆንም ደጋግመን ስንሰራው ግን ጥፍራችንን ሊያሳሳው ሊልጣውና ይዞት ሊነሳ ይችላል። ስለዚህ አርቴፊሻል ጥፍር ሁሌ ማድረግ ያለብን ነገር አይደለም። ከለጠፍንም በኋላ በራሳችን ለማላቀቅ መሞከር የለብንም፤ ምክንያቱም ጥንቃቄ ከሌለን ማጣበቂያው ጥፍራችን ይዞት ሊነሳ ይችላል። ስለዚህ ባለሙያ ጋር ሄደን በትክክለኛው መንገድ ማስለቀቅ ይኖርብናል። ከዛም ጥፍራችን ሙሉ ለሙሉ እራሱን እስኪጠግን ድረስ መሰራት የለብንም። ጥፍር ቀለማችንን በጥፍር ቀለም ማስለቀቂያ ብቻ ማስለቀቅ። አንድ አብዛኞቻችን ጋር ያለ ልምድ ጥፍር ቀለማችንን እየፈቀፈቅን ማስለቀቅ ነው። ይህንን ስናደርግ ጥፍር ቀለሙን ብቻ ሳይሆን የጥፍራችንንም የላይኛውን ክፍል አብረን ስለምንልጠው ጥፍራችን እንዲሳሳና እንዲጎዳ እናደርገዋለን። ስለዚህ ሁልጊዜ ጥፍርን በማይጎዳ የጥፍር ቀለም ማስለቀቂያ ያስለቀቀን በደንብ ሞይስቸራይዝ ማድረግ አለብን። የተመጣጠነ ምግብ መመገብ። አንዳንድ ጊዜ የሚላላጥ የሚሰባበር፣ የሳሳ፣ ቀለሙን የቀየረ ወይም ቶሎ ቶሎ የማያድግ ጥፍር ምናልባትም በተመጣጠነ ምግብ እጥረት አማካኝነት የመጣ ሊሆን ይችላል። ለጥፍር ጤንነት አስፈላጊ ከሆኑ ንጥረ ነገሮች ውስጥ ባዮቲን፣ ፕሮቲን፣ አይረን፣ ዚንክ፣ ቫይታሚን ኤ፣ ካልሲየም እና የመሳሰሉትን ያጠቃልላል። እነዚህን ንጥረ ነገሮች የያዙ ምግቦችን መመገብ ጥፍራችን ጤናማና ጠንካራ እንዲሆንም ያደርጋል። ጥፍርን ከሚያደርቁ ነገሮች መራቅ። ለምሳሌ አንዳንድ ኃይለኛ የሆኑና ቆዳን የሚያደርቁ ሳሙናዎች፣ በረኪና፣ ከሰል፣ መጥፎ የሆኑ ጥፍር ቀለሞች እና የጥፍር ቀለም ማስለቀቂያዎች ጥፍራችንን ከምናስበው በላይ ያደርቁብናል። ቅድም እንዳልነው ደግሞ ጥፍራችን ከልክ በላይ ሲደርቅ በቀላሉ እንዲሰበርና እንዲላላጥ ስለሚያደርገው እነዚህን ነገሮች ደጋግሞ አለመንካት። ደጋግመን የምንናካ ከሆነ ደግሞ ጓንት ማድረግ ይኖርብናል። የምንጠቀመው ጥፍር ቀለምና የጥፍር ቀለም ማስለቀቂያም ጥፍርን የማይጎዳና ጥሩ ኳሊቲ ያለው ቢሆን ይመረጣል። ጥፍራችንና ኪዩትክላችንን በደንብ ማለስለሻ መቀባት። ጥፍራችንም ልክ እንደ ቆዳችን ይደርቃል። ሲደርቅ ደግሞ በቀላሉ እንዲሰባበርና እንዲላላጥ ያደርገዋል። ስለዚህ በየቀኑ እጃችንን ማለስለሻ ስንቀባ ጥፍራችንና ኪስክላችንንም አብረን ተቀብተን ማሳጅ ማድረግ አለብን። ይህንን ስናደርግ ጥፍራችን በቂ የሆነ ልስላሴን ስለሚያገኝ በቀላሉ አይሰበርም። ከዚህ በተጨማሪም የወይራ ዘይት፣ የኮክናት ዘይት ወይም ቫይታሚን ኢ ኦይል በትንሹ አድርገን ማሳጅ ማድረግ ጥፍራችን ጠንካራ እንዲሆንና በቀላሉ እንዳይላላጥ ያደርጋል። ከውስጥ ጀምሮ ሃይድሬት ማድረግ ጥፍራችንን ማለስለስ የምንችለው ከላይ ጥፍራችንን ማለስለሻ በመቀባት ብቻ አይደለም። ብዙ ውሃ መጠጣትም ጥፍራችንን እንዳይደርቅ ያደርጋል። ምክንያቱም ጥፍራችን አብዛኛው ክፍሉ በውሃ የተሰራ ነው። የውሃ ጥረት ደግሞ ጥፍራችን እንዲደርቅና እንዲሰባበር ስለሚያደርግ በቀን ሁለት ሊትር ውሃ መጠጣት አለብን። ጥፍርን አለመብላት ጥፍርን መብላት ቁጥሯን ጥፍራችን የሚጎዳና የሚያበላሽ ተግባር ነው። ሁልጊዜ ጥፍራችንን በበላነው ቁጥር ደካማና በቀላሉ የሚላጥ እንዲሆን እናደርገዋለን። ይህም ቶሎ እንዳያድግ ሲያድግም ቶሎ እንዲሰበር ያደርገዋል። ጥፍሩን ከማዳከም በተጨማሪም ኔል ቤድ የሚባለውን ወይም ከስጋችን ጋር የተያዘበትን ክፍል እያሳጠርነው እንሄዳለን። ከማሳጠር በተጨማሪም በቀላሉ ልናደማው ስለምንችል ኢንፌክሽን ይፈጥራል። አንዴ ጥፍራችንን መብላት ከጀመርንም በቀላሉ ሱስ ሊሆንብን ስለሚችል ተሳስተን እንኳን በጥርሳችን መቁረጥ ያለብንም ጥፍራችንን በንጽህና መያዝ። ጥፍራችን ሁልጊዜ ቆሻሻ ሲይዝ የፈንገስ ኢንፌክሽን እንዲዘን ያደርጋል። ጥፍራችን ድንገት ቢሰበር እንኳን ያ ቆሻሻ በቀላሉ ወደ ውስጥ በመግባት ኢንፌክሽን እንዲፈጠርብን ያደርጋል። ስለዚህ ሁልጊዜ በየሰዓቱ እጃችን እየታጠብን እና በቀጭን ነገር ቆሻሻውን እያወጣን ጥፍራችንን በንጽህና መያዝ አለብን።